ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሚያዝያ 8 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በማይናማር ከእገታ የተለቀቁ ኢትዮጵያውያን የሚያስወጣቸው መንግሥት በማጣታቸው በራሳቸው ሊጠፉ ሲሉ አስከፊ ሁኔታ ውስጥ መውደቃቸው ተገልጿዋል። ያመንበትና ለህዝብ ይጠቅማል ያለውን ተናግረን እንተገብራለን እንጂ ተደብቀን አንደራደርም ሲል አርበኛ አስረስ ገልጿዋል። በአማራ ክልል ሁሉም የውጊያ ቀጠናዎች ዘመቻ አንድነት ተጠናክሮ እንደቀጠለ ነው። ጎንደርና ጎጃም ትንቅንቁ አይሏል። ጎንደር ከተማ ዙሪያ ከባድ ውጊያ እየተደረገ ነው። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። ኢትዮጵያ አየር መንገድ የካርጎ ክፍል ኃላፊን በኬንያ አየር መንገድ መቅጠራችን ስልታዊ መንገድ ነው ሲሉ የኬንያ አየር መንገድ ኃላፊ ገልጸዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ሆነው። በማይናማር ከእገታ የተለቀቁ ኢትዮጵያውያን የሚያስወጣቸው መንግስት በማጣታቸው በራሳቸው ሊጠፉ ሲሉ አስከፊ ሁኔታ ውስጥ ወደቁ። በማይናማር ዲኬቢኤ ካምፕ ያሉ 255 ኢትዮጵያውያን ወደ ሀገራቸው ለመመለስ ከመንግስት ምላሽ ባለማግኘቱ በራሳቸው ውሳኔ ወደ ታይላንድ ለመሻገር የወሰኑት ብሶት የወለደው ሙከራ ባለመሳካቱ ባሉበት ካምፕ በከፋ ሁኔታ እንደሚገኙ ገልጸዋል። ከእገታ ከወጡ በኋላ ከ45 ቀናት በላይ እንዳስቆጠሩ ካሉበት ካምፕ በኃይል ለመውጣት ወደ ሀገር ለመመለስ የመንግስት ምላሽ ባለመኖሩ ወደ ቀድሞ አስከፊ ቦታ ትወሰዳላችሁ እየተባሉ እንደሆነ ገልጸዋል። ግፉ ስለበዛባቸው ከትናንት በስቲያ ሻንጣቸውን ሰብስበው ከካምፑ ለመውጣትና ወደ ታይላንድ ለመሻገር ቢሞክሩም ጠበቃዎቹ እንደመለሷቸው አሁንም መንግስት አፋጣኝ ምላሽ እንዲሰጣቸው ጠይቀዋል። ኢትዮጵያውያኑ ምርር ሲለን ለመውጣት ሞክረን አፈሙዝ ተደቅኖብን ተመልሰናል። ስጋታችን በጣም እየጨመረ ነው ሲሉም ለቲክቫ ኢትዮጵያ ተናግረዋል። ሁለት መቶ ሀምሳ አምስት የሚሆኑት ዜጎች ከካምፕ ወተን እንደሆነ እንሁን ብለን በምሬት በማይናማሮ ካምፕ ወደ ታይላንድ ለመሻገር እንደሞከሩ በዚህም ተመለሱ ተብለው አፈሙዝ ጭምር እንደተደቀነባቸው የወላጆች ኮሚቴ ገልጸዋል። ከፍቷቸው ነው ሻንጣቸውን ሰብስበው ብንሞትም እንሙት ብለው ተሰብስበው የወጡት መሳሪያ ሲደቅኑባቸው ነበር ሲልም አስረድተዋል። አሁንም ቢሆን በቶኪዮ የሚገኘው የኢትዮጵያ ኤምባሲ ነው ጉዳዩ የሚመለከተው። ቶኪዮ ያለው የኢትዮጵያ ኤምባሲ በአስቸኳይ ከዲኬቢኤ አርሚ ጋር ተነጋግሮ ነው ደህሊ ላለው የኢትዮጵያ ኤምባሲ የልጆቹ ስም ዝርዝር እንዲተላለፍ ማድረግ ያለበት ሲልም መፍትሄውን ጠቁመዋል። የታይላንድ ባለስልጣናት ካልፈቀዱ ልጆቹ ወደ ታይላንድ ለመሻገር ቢሞክሩም ጥበቃዎቹ እንደማይፈቅዱላቸው የገለጸው ኮሚቴው ኒውደሌ ያለው የኢትዮጵያ ኤምባሲና ቶኪዮ ያለው የኢትዮጵያ ኤምባሲ አይናበቡም ብለዋል። ያመንበትንና ለሕዝብ ይጠቅማል ያለውን ተናግረን እንተገብራለን እንጂ ተደብቀን አንደራደርም ሲል አርበኛ አስረስ ገለጸ። ለሕዝብ ጥቅም የሚታገል ከሕዝብ ተደብቆ የሚደራደር ከሆነ ቀድሞኑም እያጭበረበረ እንጂ እየታገለ አይደለም ማለት ነው ሲል የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማራ አስታውቋል። አርበኛው በማህበራዊ ትስስር ገጹ ባሰራጨው ወቅታዊ መልእክት በእኛ በኩል የህልውና ትግላችን ከአማራ ሕዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም ያለ ሲሆን የምናምንበትንና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን፣ የተናገርነውን በተግባር እናደርገዋለን፣ ይህንንም የትውልዳችን ባህል እናደርጋለን በማለት አብራርተዋል። የምክክር ኮሚሽን ኮሚሽነር ነን የሚሉ ሽማግሌዎች ዋና ግባቸውና ተልዕኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማ መናጠብ ናቸው፣ ሲልም ይቀጥላል። ከዚህ በተረፈ የንጹሐን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚል አባይ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን፣ ይላል አርበኛው በአጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርያም ሆነ ሌሎች ግለሰቦች የአማራን የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰ የሚያጋጠነው አጀንዳ የለም ብለዋል። ፋና ቴሌቪዥን በዛሬ ዕለት ባወጣው ዘገባ በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አራያ ፕሮፌሰር ገለጹ የሚል ዘገባ አሰራጅተዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብለው የተጠየቁት መስፍን ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ብለዋል። አሁንም ፋኖ በወኪሎቹ በኩል አጀንዳውን ይስጠን ብለዋል። እኚህ የአብይን ስልጣን ለማጽናት የተቋቋመ ዞን ኮሚሽን የሚመሩት ሰው ይህ እንዳለ በእስክንድር ነጋ የሚመራው የአማራ ፋኖው ህዝባዊ ድርጅት አፋህድ ከክልሉ መንግስት ጋር ለድርድር ቀንና ቦታ እያመቻቸ መሆኑን የሚጠቁም የስልክ ንግግር ሾልኮ መውጣቱ በማህበራዊ ሚዲያዎች አነጋጋሪ ሆኖ ቆይቷል። ምንም እንኳን አፋህድ ሾልኮ የወጣው የድምፅ ቅጂ የድርጅቱ አቋም አለመሆኑን ገልጾ ከክልሉ አመራሮች ጋር ንግግር አድርጓል በተባለው አባላቸው ላይ እርምጃን ወስዳለን በሚል ያሳወቀ ቢሆንም ከህዝብ እንዳንገለል በሚል የተሰጠ ማስተባበያ እንጂ ድርድር ስለመጀመራቸው እውነታውን የሚያሳዩ ሌሎች ተጨባጭ ማስረጃዎች እንዳሉ የተለያዩ ዘገባዎችና አስተያየቶች እያመላከቱ ነው። አፋህድ ከወራት በፊት ከአሜሪካና አውሮፓ ሀገራት እንዲሁም ከአፍሪካ ህብረት ተወካዮች ጋር ውይይት አደረግኩኝ ማለቱን ተከትሎ በሸዋ ግንባር እየታገሉና እያታገሉ የሚገኙት ሸማቂው ኮማንዶ ጄኔራል ተፈራ ማሞ ከአንድ ሚዲያ ጋር በነበራቸው ቆይታ እስክንድር ነጋ ሽምቅ ውጊያው ከብዶታል፣ መዋጋት አልቻለም፣ ስለሆነም ይህን ያህል ሀይል አለኝ በሚል ከጸረ አማራው ያገዛ ስራ ከጥቃት ጋር ድርድር ለማድረግ ነው አካሄዱ፣ በሚል ተናግረው ነበር። ጀኔራሉ አክለውም ፋኖ እስክንድር ነጋ እስካሁን በትግሉ የቆየውም የሰራዊቱንና የህዝቡን ቁጣ በመፍራት እንጂ ድርድር ለማድረግ ካሰበ ቆይቷል ያሉ ሲሆን፣ ትግሉ የህልውና ትግል ነው፣ በድርድር ሊፈታ አይችልም፣ እስክንድር ደግሞ ይህን አይቀበልም ሲሉ ቃል በቃል መናገራቸው ይታወሳል። ከሰሞኑ ደግሞ የአፋህድ ስራ አስፈጻሚ እንዲሁም በድርጅቱ ስር ባረበኛ ኮረኔል ፈንታው ሙሀቤ በሚመራው ወሎ ጠቅላይ ግዛት እዝ ውስጥ ከፍተኛ አመራር የሆነው ፋኖ መስፍን ከፈለኝ ከአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ዶክተር ጋር በምን መልኩ እንደሚደራደሩ የትና፣ መቼ እንዴት በሚለው ዙሪያ የተነጋገሩበት የስልክ ቅጂ ሾልኮ ወጥቷል። ይህንን ተከትሎ እስክንድርና ቡድኑ አያሌ መስዋዕትነት የከፈልንለትን ትግል አሳልፈው ሊሸጡብን ነው በሚል በበርካታ ታጋዮችና የትግሉ ደጋፊዎች ዘንድ ቁጣ የቀሰቀሰ ሲሆን በድርጅቱ ስር የነበሩ ፋኖችም ከነሙሉ ትጥቃቸው እየወጡ ከአፋሃድ ውጭ ያሉ ድርጅቶችን እየተቀላቀሉ ይገኛሉ ሲል መረብ ሚዲያ

በአማራ ክልል ሁሉም የውጊያ ቀጠናዎች ዘመቻ አንድነት ተጠናክሮ እንደቀጠለ ነው። በጎንደር ከተማ ምስራቃዊ አቅጣጫ ውግሎ፣ ውዛባና አምቦበር በተባሉ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ የአገዛዙ ጦር ሙትና ቁስለኛ ሆኗል። ከጎንደር ከተማ 10 ኪሎ ሜትር ርቀት ላይ የተደረገውን ውጊያ የመሩት የጎንደር የበጋሻው ክፍለ ጦር፣ ጎንደር ብርጌድ እና ፋሲል ብርጌድ ናቸው። በጠገዴ ወረዳ ንዑስ ወረዳ የሆነችውን ሰጋሉ ከተማ የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ከተማዋን ዋቅሹም ብርጌድ ዛሬ ሚያዝያ 8 2017 ዓ.ም ረፋድ ከተማውን ተቆጣጥሯል። ዞዛምባ ንጉሱ ክፍለ ጦር በእብናት ቋሊሳ ከተማ መግቢያ ድረቋዜ ገብርኤል በተባለ ቦታ ላይ በፈጸመው ጥቃት 65 ወታደር ሙት አድርጓል። 45ቱ ቁስለኛ ሆነዋል። መይሳው ካሳ ኮር ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ አድዋ ክፍለ ጦር እና ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን ኃይል ደምስሰዋል። ከመደምሰስ የተረፈውም ወደ ጎለጎ ሸሽቷል። 15ቱ ተማርከዋል። ሚያዝያ 6 2017 ዓ ም መተማ ወረዳ ሽመለ ጋራ መይሳው ካሳኮር አጣናዋሴ ክፍለ ጦር አንድ ሻለቃ የአገዛዙን ጦር ምሽግ ሰርጎ በመግባት ጥቃት በማድረስ ሰብአዊና ቁሳዊ ኪሳራ አድርሰዋል። በጎጃም ቀጠና የሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዛው ጎንቻ ብርጌድ የብልጽግናን ጦር ካምፕ ተቆጣጥሮ አድረዋል። ባርጃኖን አካባቢ ተቆጣጥሮ የነበረውን ኃይል ከበባ ውስጥ በማስገባት ለመደምሰስ በተሰራ ስራ ብልጽግና ቀለበት ውስጥ መግባቱን የተረዳው ኃይል ባገኘው ቀዳዳ ሸሽቶ ወጥቷል። ይህ ኃይል በመሸሽ ላይ እያለም አቦ ጫካ ላይ በተባለ ቦታ ደፈጣ በመጣል ድባቅ መቶ ተሰርቶታል። የሰራዊት ትምህርት ቤቶችን ካምፕ በማድረግ እየቆየና ትምህርት ቤት ንብረቶችን ማውደሙን የአይንማኞች ማኞች ገልጸዋል። በተመሳሳይ ሐዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድ፣ ደጃዝማች ተድላ ጓሉ አጓሉ ብርጌድ፣ አወበል መብረቁ ብርጌድ እና የክፍለ ጦሩ ተወርዋሪ ጥቁር አንበሳ ኮማንዶ በጋራ በሰሩት ኦፕሬሽን ስምንት ሚሊሻዎችን ከወጀል ከተማ ይዘው ወጥተዋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። በስራው የተሰማሩ ወጣቶች ወዴት እንደምንሄድ አናውቅም ሲሉ፣ በየሁለት ዓመቱ መተካት ግዴታ ነው ያለው ደግሞ የአዲስ አበባ ከተማ ስራና ክህሎት ቢሮ ነው። የአዲስ አበባ ከተማ ትራንስፖርት ቢሮ በበኩሉ የእኛ ስራ ተደራጅቶ የመጣልንን ወጣት መመደብ ብቻ ነው ይላል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች በቅርቡ እንደሚተኩም ነው የተገለጸው። በከተማ አስተዳደሩ ስር በየደረጃቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። ምንም እንኳን ኑሮአቸውን ከሚደጉሙበት የስራ ዘርፍ ለመውጣት ባይስማሙም በግድ ተስማምተናል እንዲሉ እየተደረጉ ነው። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት አስረድተዋል። ጠርተው ስራችሁን ትለቃላችኋሉን ተጨማሪ ጊዜ ይሰጠን ብንል እንኳን ሊሰሙን አልፈቀዱም ይላል። ሌላኛው አስተያየት ሰጪ አብዛኛው ተራ ማስከበር ስራ ላይ የተሰማራ ወጣት በስራው ተማምኖ አግብቶና ወልዶ እንዲሁም ቤት ተከራይቶ እየኖረ ነው፣ አሁን ልቀቁ ሲባል ቀን ነው የጨለመብን በሚል አስረድተዋል። እነሱ የማሸጋገር ስራ እየሰራን ነው ይሉናል። እኛ ግን በዚህ በተወደደ ኑሮ ታክሲ ተራ አስከብረን ወዴት እንሸጋግራለን? ብሏል። ሌላኛው የንፋስ ስልክ ላፍቶ ክፍለ ከተማ ወጣት እኛን ሲያነሱን የሚተኳቸው ታናናሾቻችንን ቢሆን እንኳን አይቆጨንም የሚለው ወጣቱ ተተኪ የተባሉት አካላት ከሌላ ቦታ ተደራጅተው መጥተው የተቀመጡ ናቸው ብሏል። ወጣቱ የእነዚህ አካላት ማንነት ባይገልጽም እነ አዳነች አቤቤና እነ ሽመልስ አብዲሳ በመናበብ የመዲናዋን ዲሞግራፊ የመቀየር ስራቸውን እየሰሩ መቀጠላቸውን ያመላከተ እውነት ነው። የኢትዮጵያ አየር መንገድ የካርጎ ክፍል ኃላፊን በኬንያ አየር መንገድ መቅጠራችን ስልታዊ መንገድ ነው ሲሉ የኬንያ አየር መንገድ ኃላፊ ገለጹ። የኬንያ አየር መንገድ ዛሬ ባወጣው መግለጫ አዲስ የካርጎ ክፍል ኃላፊ መቅጠሩን አስታውቋል። አዲሱ ኃላፊም አቶ ፍጹም አባዲ ገብረ ሐዋርያ ሲሆን በኢትዮጵያ አየር መንገድ ካርጎ ክፍል ቢያንስ ለአምስት ዓመታት የሰሩ ናቸው። የኬንያ አየር መንገድ አቶ ፍጹምን ለመቅጠር የወሰነው የጭነት አገልግሎቱን ለማስፋፋት የያዘውን እቅድ ተከትሎ ሲሆን ይህን እቅዱን ለማሳካትም በሚቀጥለው ሌላው አመት ትልልቅ የጭነት አውሮፕላኖችን ይረከባል። የአየር መንገዱ አመታዊ የጭነት አገልግሎት አሁን ላይ የ11 ፐርሰንት እድገት እያሳየ የሚገኝ ቢሆንም ከሚቀጥለው አመት አንስቶ ግን ይህንን እጥፍ የማድረስ እቅድ አለው። የኬንያ አየር መንገድ ዋና ስራ አስፈጻሚ አላን ኪላቡካ ሲናገሩ የአቶ ፍጹም ሹመት አየር መንገዳችን በአፍሪካ ውስጥና በዓለም አቀፍ ደረጃ የሎጂስቲክስ ገበያዎች ውስጥ እየተፈጠሩ ያሉ እድሎችን ለመጠቀም ስልታዊ መንገድን መከተላችንን የሚያሳይ ነው ብለዋል። አቶ ፍጹም የኢትዮጵያ አየር መንገድን የጭነት አገልግሎት ሲሆኑት በኃላፊነት የመሩ ከመሆኑም በላይ አገልግሎቱን የላቀ ደረጃ በማድረስ የሚታወቁ ናቸው። ሆኖም የከፋ የአሰራር ችግር ውስጥ እየገባ ያለው የኢትዮጵያ አየር መንገድ በዚህ ደረጃ ነባር የሆኑ አመራሮችን ለተፎካካሪው እያስረከበ ይገኛል። በርካታ የአየር መንገዱ አመራሮችም ኬንያን ጨምሮ በበርካታ የአፍሪካና ዓለም ሀገራት በኃላፊነት በአማካሪነትና በባለሙያነት እየኮበለሉ ነው። በአንጻሩ ግዙፉ የኢትዮጵያ አየር መንገድ በአሰራርና በስነ ምግባር እየዘቀጠ ነው።